በፕሮቴስታንት አማኞች ዘንድ የተከበረና የተወደደው ፓስተር ዮናታን ሰሞኑን የተናገረው ንግግር በበርካቶች ዘንድ አነጋጋሪ ሆኗል። ለዚሁም ፓስተር ዮናታን አክሊሉ ምላሽ ሰጥቷል። ከሰሞኑ ድሃ ጥቁር ጉንዳን ነው በማለት ያደረገው ንግግር በርካቶችን እያነጋገረና እያስቆጣ ይገኛል። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም፣ የራሰ ተናገርኩት ራሴ ለዚህም ፓስተር ዮናታን አክሊሉ ምላሹን ሰጥቷል። እራሴ ነው ጥቁር ጉንዳን ያልኩት በማለት ምላሹን ሰጥቷል። ተወዳጁና ብዙ ሰዎች የሚወዱት አገልጋይ ዮናታን አክሊሉ ምላሹን እየሰጠ ይገኛል። በምላሹም ብዙ ነገሮችን ያብራራ ሲሆን ይህ ነገር ተቆርጦ የወጣ ቪዲዮ ስለ ራሴ ህይወት እንጂ እኔ ድሃን ንቄ አይደለም ሲል ተናግሯል። እኔ የድሃ ልጅ ነኝ ኬሻ ላይ ነው ያደግኩት ሲልም ምላሹን ሰጥቷል። በየአመቱ እኔ ላይ ዘመቻ እየተካሄደ ይገኛል ያለ ሲሆን አሁንም ይህንን ጉዳይ የማብራራው ለሚወዱኝና ለሚያከብሩኝ በእኔ ትምህርት ለተማሩ ብቻ ነው ሲልም አስታውቋል። ጉ ጉዳይ ከኔ ቤተሰቦች ተነስቼ ሁሉም አሜሪካ ስለሆኑ በፊት ልጅ እያለሁ ለምን ገንዘብ አይከፈለኝም እያልኩ ስለ ራሴ ድህነት ድሃ ጉንዳን ነው ያልኩት ራሴን ነው በማለት ምላሹ ሰጥቷል። የአባቴን ዘመዶች አጎቶቼ ልክ እንደ ጉንዳን ጠምዝዤ ስለያስኳቸው ነው የዛን ጊዜ በማለት መልሷል። የሚገርመው ደግሞ ቪዲዮው አመት አልፎታል፣ እንዲሁም የአርባ ደቂቃ ቪዲዮ ነበር ሲልም አስታውቋል። እኔ በፍጹም በኢኮኖሚ ደረጃ በዝቅተኛ ደረጃ ያሉ ኢትዮጵያውያን ክብር ለመንካት ብዬ አይደለም። ሙሉ ትምህርቱን ብትሰሙት በጣም ደስ ይሰኛል ተገኝተዋል 230 ሺህ ተመልካች በጊዜው አግኝቶ ነበር ብለዋል። ይህም ቆርጠው አውጥተው ነው እንጂ በፍጹም የድሃ ልጅ ሆኜ ድሃ የሚንቅ ሰው አይደለሁም። ሚዛናዊ ሆናችሁ ለምትሰሙኝ በሙሉ እኔ ብሳሳት ኑሮ ይቅርታ ላለሁ። ይህ ግን በፍጹም ከትምህርት ውጭ ወጥቷል ሲልም አስታውቋል። እኔ ዋና ሀሳቤ ስራ ስሩ፣ ስንፍና መጥፎ ነው፣ በዘመዶቻችሁ አትመኩ ለማለት ነበር። እንዲሁም ቲሽ የምትለው ቃል ከሌላ ቪዲዮ አምጥተው ነው የቀጠሏት ሲልም አስታውቋል። እኔ በፍጹም እንዲህ አይነት ሰው አይደለሁም። ፓስተሩ አክሎም ቪዲዮውን ያቀናበረው ልጅ ግን ተሳክቶልሃልም አልተሳካልህም ብሎታል። እኔ ለሚጠሉኝ ሰዎች ጥላቻቸውን ጨመርክ እንጂ እኔን ምንም አላንበረከከኝም ብሎታል። ሁላችሁም ሚዛናዊ የሆናችሁ ኢትዮጵያን በሙሉ ቪዲዮን እንድታዩት በትንትና እናገራለሁ ብሏል። ራሴን ነው ድሃ ጥቁር ጉንዳን ነው ያልኩት በማለት ፓስተር ዮናታን አክሊሉ ከሰሞኑ ለሚያነጋግረው ቪዲዮ ምላሹን ሰጥቷል። በሌላ መረጃችን የዘውዱ ሀፍቱ ሞት በርካቶችን አስደንግጦ ነበር። ህይወቷ ያለፈው ነሐሴ ሁለት ሺ አስራ ሶስት ላይ ነበር የሰላሳ ሁለት አመቷ ዘውዱ በመቀሌ በጠራራ ፀሐይ የተገደ የሚገለጩ ታርጋ የሌለው መኪና በያዙ ሰዎች ነበር። እነዚህ ሰዎች ከቀኑ አምስት ሰዓት ላይ በመኪናቸው ወርደው ጸጉሯን እየጎተቱ መሬት ላይ ከጣሏት በኋላ በሽቁጥ መጥተዋት ወይም ገድለዋት ሂደዋል። ራሷን ስታ ከወደቀች በኋላ ወደ ሃይደር ሆስፒታል ብትወሰድም ሕይወቷን ግን ማትረፍ ሳይቻል ቀርቷል። በወቅቱ የዘውዱን ሞት ተከትሎ በርካቶች ያዘኑ ከመሆኑም በላይ ፍትህ ለዘውዱና ገዳዮቹ ለፍርድ ይቅረቡ የሚሉ ሰላማዊ ሰልፎችም ተካሂደዋል። ይህንን ተከትሎም የትግራይ ክልል ፖሊስ ሁለት ተጠርጣሪ ገዳዮችን በቁጥጥር ስር አውሎ ጉዳያቸውን በህግ እንዲከ እንደተከታተሉ አድርጓል። የግደቱ ሁለት ዓመት እየሞላው ቢሆንም እስካሁን ግን ፍርድ አለመሰጠቱ ከዚህ በላይ የትግራይ ክልል ፍርድ ቤቶች ስራቸውን እንዲያቆሙ ምክንያት ሆኗል። የሟች ዘውዱ እህት ብርቱካን ሀፍቱ ስትናገርም ለውሳኔው ስንቀጠር ሶስተኛ ጊዜያችን ነበር፣ በመጨረሻው ቀጠሮ ላይ ግን እንደዚህ አይነት ረብሻ መከሰቱ እጅግ አዝነናል ስትልም አሳውቃለች። የመጨረሻው ቀጠሮ ግንቦት 8 ቀን 2017 የነበረ ሲሆን በእለቱ ችሎቱ በመበጥበጡ ፍርድ ሳይሰጥ መቅረቱ ይታወሳል። በዚህ ዕለት ጉዳዩን ሲመለከት ከነበረው ዳኞች መካከል መካከል የመቀሌ ማዕከላዊ ፍርድ ቤት ምክትል ፕሬዚዳንት የሆኑት ዳኛ ስዬ ኪዳኔ ሲናገሩም ሁለቱም ተከሳሾች ጥፋተኛ መሆናቸውን የሚገልጽ ውሳኔ አንብበን እንደጨረስን የአንደኛው ተከሳሽ እናትና የሌላኛው እህት በጩኸት እኛን መስደብ ጀመሩ። የሚሳደቡት ጸያፍ ስድብ ከመሆኑም በላይ የችሎቱን ወንበሮች መሰባበር ሲጀምሩ ሁኔታው ጥሩ እንደማይሆን ስለተረዳን ጥለን ወጣን በማለት አስረድተዋል። ተከሳሾቹ ያሬድ ገብረሥላሴና ተጋደል አንገሶም በለቱ ጥፋተኛ ቢባሉም በለቱ ችሎቱ በመበጥበጡ ውሳኔ ሳይሰጣቸው ቀርቷል። የመጀመሪያው ተከሳሽ ያሬድ አባቱ አቶ ገብረ ስላሴ የትግራይ ፖሊስ ምክትል ኮሚሽነር የነበሩ ሲሆን አሁን ደግሞ የትግራይ መከላከያ ኃይል ወይም ቲዲኤፍ አርሚ ሀያ ሁለት አዛዥ ናቸውን የተባለው ሁለተኛው ተከሳሽ ደግሞ የአቶ ገብረ ስላሴ ሚስት ወንድም ነው ተብሏል። ጉዳዩን የሚመለከቱት ዳኞች ከዚህ ቀደምም በተደጋጋሚ ማስፈራሪያ እንደደረሳቸው ሲናገሩ ቆይተዋል። መርማሪዎች በበኩላቸው በትግራይ ፖሊስ ከፍተኛ ጫና ሲደረግባቸው እንደነበር ገልጸዋል። የሟች እህት የሆነችው ብርቱካን እንደገለጸችውን በህቷ ሞት ፈጣን ፍትህ አለማግኘታቸውም ቤተሰቧ አሁንም በሀዘን ውስጥ እንዲኖር አድርጎታል ስትናገርም፣ አባታችን የሞተው በዘውዱ ሞት ወይም በልጃቸው ሞት የተነሳ ነው፣ እሷን ከቀበርን ከቀናት በኋላ በሀዘን ተቆራምቶ ህይወቱ አልፏል ስትል አስረድታለች። ጨምራም የዘውዱ ገዳዮች በሁለትና ሶስት ወራት ውስጥ ቢፈረድባቸው ኑሮ ሌሎች እህቶቻችን አይገደሉም ነበር፣ ለሌሎች ገዳዮች ትልቅ ማስተማሪያ ይሆን ነበር። የሚሰጠው ፍርድ እህታችን የሚመልስ ባይሆንም ለተቀሩት ሴቶች ከለላ የሚሰጥ እንደሚሆን እምነት አለን በማለት አስታውቃለች። በዚህ ጉዳይ የተነሳ የትግራይ ክልል ፍርድ ቤቶች በሙሉ ስራ ያቆሙ ሲሆን ሲሆን የክልሉ ጊዜያዊ አስተዳደር አፋጣኝ መልስ ይስጠን፣ ለደህንነታችን ዋስትና የለንም ማለታቸውም ተዘግቧል።